ጉሊት ቸርቻሪ እናት አለች፣ መገናኛ ላይ አዲስ አበባ ሰው ጠዋት ልጇን እዛ ትወጣለች ትምህርት ቤት አድርሳ ቶሎ ወደ ጉሊቷ ለመመለስ ወደ ጉሊት ለመመለስ ስትሮጥ መገናኛ ዋናው አስፓልት ላይ መኪና ቀለባል። ልጇን ከትምህርት ቤት የሚያመጣ ሰው ነው የጠፋው። ዘመድ አዝማድ የላት አድሳ ጉሊት ቸርችራ ነው የምትኖረው። ሰራተኛ መቅጠር አትችልም። ቤት ኪራይ መከራ የምትከፍለው ነው የምትከፍለው። እሷ የሁሉ ጭንቅላቷን ጭነት ሆኖባታል። እሱን እያሰበች ስትመለስ መኪና በላት። ያቺ ልጅ መውደቂያ መግቢያ ከትምህርት ቤት እንኳን የሚያጠፋት ዘመድ አልተገኘም። ይህን ያክል የሚያምን ነገር ነው የመኪና አደጋ ሚያ